አንቺም አንድ ነሽ አይደለ? እስከ ዛሬ ስትረገጭለት የነበረ ስንቀዘቅለት የነበረ የቅድስት ልጅ ስዘቀዘቅ ባሏ እራሱ ገዝት ላይ መጥቶ ሲናገር የነበረው ለእነሱ ብላ አልነበረ እንዴ? ዛሬ ላይ ያደስታ ያስደስታቸው ይገባል። ሌላ አጀንዳ መፍታት ነው። ለአንቺም ያዋጣሽ ለምን አስፈለገ? እንዴ የእነሱ ደስታ እኮ እዚህ ነበር እኮ የምንፈልገው። እነሱ ተጋብቶልን እንድና ያልነበረ እንደፈለግ ነው። ዛሬ ላይ ያ ነገር ተረስቶ ለምን ሌላ አጀንዳ ሊከፈት ፈለገ? ለምንስ ደግሞ ይሄ ነገር እንደዚህ ልናደድበት የቻሉት ምክንያቱም ምንድን ነው? ሲቀጥል ደግሞ ሩታ የተከበረ ጀግና ናት። ከማንም ልናወዳድረት አንችል። ማካከላ ጀግና ሴት ናት። ምን ሴት ናት ምናምን፣ ማናት ጀግና ሴት አየን። ሁሉንም ሴት ጀግንነታቸውን አየን። ከንቱ ነው የቀረ። ሁሉም ሰው የአብርሃምና የሩታ ፍቅር ድራማ ነው ስሉ የነሱኑ ድራማ ቀርቶ የቀራ ገባሽ። ያ ነገር ብዙ ነገር ያሳለፍ ነው። ሁሉም ሰው እስከ እነ ዮኒ እስከ ምን ስንዘቀዘቅበት የነበረ አብርሃም ሁተ ብለን እንዲለያዩ እኮ አልነበረም አንድ ላይ እንዲሆኑ ልንበር ስንረገጠ ነበረ። ዛሬ ላይ ምን ደርሶ ነው ታዲያ እንደዚህ እንደ ጠላት፣ እንደ ሩቅ ሰው እንደ መንጨራጨር ለምን አስፈለገ ተሆን? አይደለ ይሄ ነገርም አለፈ። ልቦናሽን አንቺና ፈጣሪ ነሽ የምታውቂ ሶ በውስጥ ሄደሽ አንቺ እንዲነበርሽ አንቺ እንዲነበርሽ አንቺ እንዲነበርሽ፣ ለምን አስፈለገ? ተገቢ እኮ አይደለም። ይሄ እኔ ምንድን ነው የተባልኮት? ባለፈው አብርሃም ጋር አውርተን አውርተን፣ ከዛ ሩታ ሰጣት፣ ለሩታ ማለት ነው። ምረት አለች፣ ምረት ጋር ነው የምነግርሽ። ከዛ ምንድነው የተባልኮት? እኔ ሩታን ድምፅ ስሰማ ውስጤ ይሻላልኝ፣ ማለቀስኩ። ምረትም ምንድነው ያሉት? አንቺም እንዳንዳንድ ሰዎች አልቅሽ እንጂ አሽቃብ ጭንጫ አለቻት። አሉ ይባላል። እንደዚህ በጆሮ ነው የሰማሁት። አሉ አይደለም። እሺ፣ አንቺ እንደዚህ እያወራሽ በምን አይንሽ ነው ሄደሽ ከኔ ገንበልተሽ የምጠጭ? አንቺ ለምን አስፈለገ? ሰው ልጅ ከወደሽ፣ ከልብሽ ካልወደሽ እኮ ከእህቶችሽ ጋር ሳትጣይ ጥሩ ጊዜው ትችላ ሳልፈሻል። ሁለት አመት አይደለም አንድ ወር እራሱ በአንድ መቀመጥ ቀላል አይደለም። ይኸው ስንቶች እየተበታተኑ አይደለም? የእግዚአብሔር መስገነኛ ኮ ዛሬ ላይ አልተበታተንም፣ ሁላችንም አንድ ላይ ነን። ግን ደግሞ አንድ ነገር ካልተስማማሽ እህቶችሽን አይተሽ እኔ አብርሃምና ሩታን ካልፈለግኩ ቅድስት ስለምፈልግ ወይ ደግሞ ሀና ስለምፈልግ ለእነሱ ብዬ በቃ ከእናንተ ጋር ሰላም መሆን ሆኖር ነው እንጂ የሚገባኝ። ለምን አስፈለገ ያ ነገር። እዩትላችሁ እንግዲህ ማለት ነው። ተመልከቱ እንግዲህ ይህ ነገር እንግዲህ ቪዲዮውን እንደሰማችሁት እኔ በደንብ አስረዳችኋለሁ። ውዶች ቤተሰቦቼ ማለት ነው የአብርሃም በጎች የአብሬሽና ሩታን በጎች ስለምንድን ነው የሚያወሩት፣ ምንድነው የሚሉት የሚለውን አስረዳችኋለሁ። በመጀመሪያ የድንግል ማርያም ልጅ የድንግል ማርያም ልጅ በዋነኝነት የአብሬሽና ሩታ ደጋፊ ነች። ድሮ ጀምሮ ማለት ሲመጡ ጀምሮ ማለት ነው። ከዛ በእነሱ ምክንያት ተይዛ ኢትዮጵያ ገብታ ቼክ እንኳን አደርጓትም ማለት ነው። አሁን እሷ ምንድን ነው የምትለው? ድንግል ማርያም ስለ አብረሽ አታውሪብኝ በቃ ማለት ስለ አበጋዝ አታውሩብኝ በቃ፣ አታውሪብኝ፣ አታውሩብኝ። ምክንያቱም ሀገር ገብታ አይታቸዋለች ሁሉንም ነገር ታውቃለች። ገባችሁ አይደለ? እና አታውሩብኝ አታውሩብኝ አለች። በቃ የድንግል ማርያም ልጅ ማለት ነው። ዜድ ተብዬዋ ደግሞ የራሷን ትዳር በትና እኛ እንሰብሰብ ትላለች። ተመልከቱ እንግዲህ የራሷን ሕይወት በትና እኛ የአብረች በጎች እንሰብሰብ፣ ለምንድን ነው የምንበታተነው አብረን ግሩፕ ላይ እንቀመጥ ምናምን ምናምን እያለች እየተጃጃለች ነው። እንደው ግን ቤተሰብ አለሽ ዜድ፣ ቤተሰብ አለሽ ትዳርሽን እንኳ ፈተሽዋል። ቤተሰቦች እንዳሁን ይፈልጉሻል ተመልከቱ እንግዲህ። እና ሌላ ምንድን ነው ዜድ እያለች ያለችሁ ደግሞ አሁን ሌላው ሌላው ማለት ነው። ከዛ ምን መሰላችሁ ምንድን ነው ያለችው? በደንብ ልንገራችሁ ማለት ነው። ለአንድ ጊዜ ለአብሬሽ ትደውላለች። ለእሱ ደውላ አውርታ አውርታ ከጓደኛዋ ምህረትም አለች አውርታ አውርተው እንግዲህ ከዛ ማለት ነው ከዛ አዳምጦ በደንብ ማለት ላብራራላችሁ ማለት ነው ሩታን ይሰጣታል። ሩታን ስጤ ስትለው ሩታን ይሰጣትና ሩታን ስታወራ አለቀሰች። ዜድ በጋድለች። አዎ መሀይም ስለሆነች ደንቆሮ ቆሮ ማለት ነው። ከዛ ሩታን ስታወራት በቃ ንበዋ ይመጣል ነው ማለት ነው። ወይኔ ወላጅ ይብላኝ ለወደደሽ የገባሽ ስፈቶሻል መቼ ማለት ነው። ከዛ እሷን ስታወራ አለቀሰች። ደመቁን ስታወራ ስታለቅስ አወራሽ ጨረሰች አለቀሰች ጨረሰች። የሷ ልቁሶ እንኳ መጨረሻ የለውም። ለምህረት ለምህረት ትሰጣታለች። ምህረት ደግሞ ስታወራ ሩታን ስታወራት አላለቀሰችም። ምን ምን ቢል ጥሩ ነው አበጋዝ እንዴ አንቺ ሳታለቅሽም እንዴ ማስመሰላት ትችም እንዴ እንዳንዳኞቹ አስመሳዮች ለምን አታለቅሽም አላት። ማን ነው እንደዚህ የሚለው? አበጋዝ አቶ አብሬሽ ሚቲኛይቱ፣ ዜድ ስትል ሩታን ስታወራ አልቅሳለች። እንደገና ጓደኛ ይችኛ ደግሞ ምህረት የምትባለው ስታወራ አላለቀሰችም። አብሬሽ ብድግ ብሎ ምን ቢል ጥሩ ነው? ለምን አንቺ ሳታለቅሽም አንቺ ማስመሰላት ችም እንዴ እንደ አንድ አንድ አስመሳዮች እንዴ ሌሎቹ በጎች ለምን አታለቅሽም። ግን እኮ እያስመሰሉ አይደለም አበጋዝጊ፣ እኔ እኮ አስመሳይ አይደለም ጂሎሽ ናቸው። እውነቴን ነው የምልህ፣ ዝም ብለህ እኮ ነው የሚያለቅሱት። አንቺ መሀይ ምዴን ቆሮ ዜድ ተብዬዋ ማለት ነው ከስንት የምትወጂው ቤተሰብ ተለይተሽ አረብ ተሻራባ ሀገር በስደት ከሰው ቤት ሽንት ቤት እያጠብሽ ገረድ ሆነሽ እየኖርሽ አንዲት የማታቂያት ዝርክርክ ደግሞ ምናለ ደመኩ ደመቁ ነው ምናተኒ ጀግና ሴት ነነ ወይ? እኔ ኮ ስንት ጊዜ ስለ ጀግንነቷ ጀግንነት እንዳላደለ ማልቀስ ጀግንነት እንዳላደለ፣ ወንድ ተከትሉ ቤተሰብ ረግጦ መሄድ ጀግንነት እንዳላደለ ኮ ብዙ ጊዜ ተናግራና አንዱን አንዱ ማቀፍ አንዱ አንዱ ጋር መጋደም ጀግንነት እንዳላደለ ኮ ብዙ ጊዜ ተናግረ ያለው ሶ ትናንትና እኔ ፍቅር የጀግና ሴት ናት ብዬ ስላችሁ ሂዳችሁ ሩታ ጀግና ሴት ናት ማይ ጋድ፣ እኔ ትላንትና ፍቅር የጀግና ሴት ነች ስል ስምታሉና ኮርጃችሁ ደመቁ ጀግና ሴት ነች፣ ደመቁ ጀግና ሴት ነች። ኦ ማይ ጋድ፣ ምንም እንደው ጀግንነት የሚታይባት ነገር የለም። በነገራችሁ ላይ እውነቴን ነው የምላችሁ፣ እኔ እውነታውን ነው የምናገረው። ነጭ ነጭ ከደመቁዬ ጋር ምንም አይነት ጀግንነት ያየሁት ነገር የለም። እንደውም በቃ ልጆች፣ የተወለዱ ልጆች፣ ታዳጊ ልጆች የእሷን ቪዲዮ ማየት የለበትም ምክንያቱም የእሷን ተግባር ስለሚያደርጉ ነገ ጠዋት አድገው እንደሷ እናደርጋለን ብለው ሲሉ ከልጆቻችን ሚዲያ ውስጥ የሩታን ቪዲዮ እንዲያዩ መደበቅ ነው ያለብን። እንኳን አይደለም ጀግና ሊያስብላት ማለት ነው። ምክንያቱም ነገ ጠዋት እኔን ረግጠኝ ልጄ የእሷን ቪዲዮ ካይ ወንድ ተከትላ ልትሄድ ነው ማለት ነው። እንደገና አንዱ ጋር አይደል፣ ምን ሆናችኋል? ስለዚህ ልጆች ሲያድጉ ጥሩ ነገር እያዩ ነው እንጂ ማደግ ያለበት እንደ እሷ አይነቱን ሰው እሴት እያዩ ማደግ የለባቸውም። እና ይሄ ጀግንነት ያት እንዲሁም ያሳፍራል ማለት ነው። እና እንደዛ ስለሰምተሽ ነው ዜድይ ማለት ነው። ዜድዬ የራስሽን ትዳር በትነሽ የሰው ትዳር ለመሰብሰብ የሰው ህይወት ማብካት። ቅድሚያ ራስሽን የራስሽን ህይወት አስተካክል አንቺ ማህይም ደንቆሮ። እኔ በነገራችን ላይ እንዲህ ከበጎቹ በጣም በጣም በቃ ጅላጅል ማለት ዜድ ትመስለኛለች። በጣም ጅላጅል የሆነ በነገራችን ላይ የሆነች እንትን ነገር ነች የሆነ ራሱ ይህ መኪና ምናምን እንደዚህ አይነት እያየችው ራሱ ወደ ስደት ስትመጣ ይመስለኝ። ምክንያቱም ውቅራት ምናምን ራሱ አላት ምናምን ነገር በጣም በጣም በቃ በያ ላይ ናት፣ በያ ላይ ወደ ላይ ማለት ነው። ያኔ ምንም ሀገር አይታታቅም። ገባችኋል? ለእና ጅል ናት። ለዛ ነው በጣም ጅል ስለሆነች በጣም ጅል ስለሆነች በቃ ምን ማድረግ እንዳለባት ራሱ አታውቅም። ልጅቷን ተፋቻት እያላቸው ይነውን ድሮም አሊያስኳት ይቺ ደመቁን ማለት ድሮም በጣም ነው የምታስጠለይ በነገር ስራዋ ምናም። በጣም አበጋዝ እና ደመቁ ስራቸው በጣም ስለሚቀፍ ማለት ድሮም አልፈልጋቸውም። እና ያው ግን አንዳንዴ ሀሳብ አስተያየት መስጠት እፈልጋለሁ። ማለት ደግሞ የምትሳደቡ ሰዎች አላቸው። አሁንም እየተሳደባችሁ ነው ማለት ነው። እሷን መሆን አትችም። ምን ሆናችኋል? ጥሩን ሰው መሆን እንኳ ብትፈልጉ ጥሩን ሰው ጥሩ ስነ ምግባር ያለው ሰው መሆን ያንን ሰው መሆን ብትፈልጉ ጥሩ ነው። እንደሱ አይነት የረከሰ ሴት መሆን እንዴት ትፈልጋለሁ? አልፈልግም እንደ ሩት አይነት የረከሰ ሴት መሆን አልፈልግም። ምን ሆናችኋል ሆናችኋል? ለምንድነው እንድናገር የምታደርጉኝ ማለት ነው። አንድ ሰው ጥሩ ስነ ምግባር ያለው ሰው ከሆነ ጥሩ ነገሮችን የሚያስተምር ጥሩ ነገሮችን የሚሰራ ሰው እሱ ከሆነ እንዴ፣ እኔ እንደሱ መሆን አለብኝ ብዬ ብል ጥሩ ነገር ስለሆነ ይጠቅመኛል። እንደ እሷ እንደት ነው እናንተ ረ ምኑ ናቸዋል? እኔ ደግሞ ራሴን መሆን ነው። ወይም ደግሞ ጥሩ ነገር የሚሰራ ሰው ካለ እሱ በቃ እሷን መሆን አልፈልግም። እኔ ራሴን መሆን ነው የምፈልገው። ራሴ ማለት ዘና ፈታ እኮ ነው፣ በነገራችሁ ላይ ማለት ነው። በጣም አመሰግናለሁ። ጅሎች ናችሁ እናንተ። ባይዘወይ ማለት መሐይሞች። የራስሽን ህይወት ረስተሽ የሰው ህይወት ማብካት ቡኮ ቡኮ ናችሁ። የእውነት በጣም ነው የምትደብሩ። በነገሯችን ላይ መሀይም፣ እኔ ያልወድ በቃ ጅል ምናምን ነገር። የራሱን ህይወት ረስቱ የሰው ህይወት የሚያቦካ ሰው በጣም ያስጠላኛል። እንደውም በጣም ነው የምትጸይፈው ማለት ነው። በቃ ታስጠኑኛላችሁ። የራሳቸውን ህይወት ምሩ። ሰርተሽ ተቀየሪ ከሰው ቤት የራሱ ይኸው። የድንግል ማርያም ልጅ እንደዛ በእነሱ ምክንያት ኢትዮጵያ ገብታ እነሱን እንደገና ለእንሱ መስዋዕት ከፍላ አልጠየቋትም። ይኸው ስደት መልሳ ገባችሁ፣ ገባችሁ አይደለ መልሳ ማንም ቼክ አላደረጋትም። ገባችሁ፣ ማንም ቼክ አያደርጋችሁ አያደርጋችሁ፣ እናንተ ጅሎች። ላይክ ሼር ሰብስክራይብ አይረሳ። የምወዱኝ ማለት ነው ወዳችኋለሁ።